እስቲ ይሄ የቁርአን አያ ምን ውስጥ እንዳለ ያወቀ ሰው የ10000 ብር ሽልማት አለ። እዚሁ በኮመንት ስር አካውንታችሁን መጻፍ ትችላላችሁ። ቢስሚላሂ ያራህማን ሩሂማን ረሺማን አሊ አዚዙ አላሊ ሞይቱ ዱአማላ ኢላቲ አሃይና አልሃ ሰረፈዱ ኢላዲያው ተንዚሆን ሚን መንሸላቅል አርዲ መስመውቲ አውላት የውላ የውለ ፋሚሊ ወለቡና አላሚ ለተንተና በቀለቢን ሱቢ ማተይና ጣውን ለኩካሪ ቃላተሚን ወሰሊም ይልና ሙሐመዱን ረሱሉላህ ብሎ ይጨርሳል። ሙሐመዱ ረሱሉላህ ብሎ ነው የሚጨርሰው። ደግሞ መጨረሻው እንደዛ ካልሆነ በስተቀር አይሆንም። ሙሐመዱ ረሱሉላህ ወለዚነ ማ የሚለው እዛ ጋር ጠቅሶ እንዳት ሞከሩ አይቻልም። እዘ እጅግ በጣም ትልቅ ጉዳት እያመጣ ያለው ደግሞ አንድ ንግግር ነበር። ሙዚቃ ሀላል ነው ያለው ኡስታዝ፣ ለነገሮቹ እጅግ በጣም ምቾትን እየፈጠረ ነው። ሙዚቃ አስሉን ካየነው ሀላል ነው ይሁኑ ብቻ ለእናንተ እንዲህ እየተመሰከረላችሁ እናንተ ተመልሳችሁ ወደ ኋላ ስትመለሱ እጅግ በጣም ያሳዝናል። ሴቶችን ነው የዋቸው የሙስሊም ሴቶች የትኛውም ዓለም ላይ ይሄዱ አይለወጡም። ያው ናቸው። እስካርባቸውን ያደረግ ሻሽ ጠምጥመው ነው የሚሄዱ የትም ሀገር ላይ ይሆን። ሀገር ስለለወጡ ፋሽን ለባሽ አይደሉም። የእኛ ሰዎች የእኛስ ልክ ወጣ ወጣ ሲባል አውሮፓ ሲከድ እራቆት ተንዘላዝሎ ነው። እንዲህ ነበር እኮ እኛም በአንቺ የምንኮራው። ግን አንቺ ይሄ ኩራት አልተመቸሽም። እነሱ እንደዚህ እያከበሩሽ፣ እንደዚህ በአንቺ ሞዴል እየወሰዱ፣ የኛም ልጆች እንደነሱ መሆን አለባቸው እየተባለ በተነገረበት ሰዓት አንቺ ግን ተመልሰሽ እኔ ምን አደረኩ በህይወቴ ለመጀመሪያ ጊዜ ኮንሰርት ልገባ ነው አይዶኖ ብቻ ምን ያክል ጭፈራ ያስደሰተን እንደሆነ እኔ አይገባን። እቺ ልጅ ደግሞ ሙስሊም ናት እንዴ ብላችሁ ልጠይቁ ትችላላችሁ። ኮንሰርት መግባቱ ለምን አስፈላጊ እንደሆነ ብቻ አይገባኝ። ኮንሰርት ማለት በብዛት የጭፈራ ቦታ ነው። ምን እያስደሰተሽ እንደሆነ እኔ አይገባኝ። ግን ደግሞ ወደ ወደኋላ ተመልሰንም ደግሞ እንደዚህ አይነት ልጆችን ደግሞ ስናይ ጅግ በጣም ያልጠበቅናቸው እንቁ ሴቶች እንዳሉ እንረዳለን። እግር ባይኖር መሄጃ፣ ወዳሻ ቦታ መንጎጃ፣ እንደ ልብ ባችል መራመድ እኔ ስለዚህ ልጅ ምን ማለት እንደምችል አላቅም። ብዙዎቹ ደግሞ የጋብቻ ጥያቄ እያቀረቡላት ነው። በኮመንት ስር ላይ ገብታችሁ ብትመለከቱ ብዙዎቹ የጋብቻ ጥያቄ እያቀረቡላት ነው። እነዚህ የጋብቻ ጥያቄዎች ደግሞ ነገ በቪዲዮ ሆኖ ሊወጡ ስለሚችሉ ትቀበላለች፣ አትቀበልም የሚለው ደግሞ ሌላ ጥያቄ ነው። ሲቀጥልም ደግሞ መኪና ንግዛላት ተብሎ ቻሌንጅም ሊጀመር ስለሚችል እስቲ ሁላችንም በዚህ ነገር ላይ እያበረታታ መሳተፋቸው

አምና ተቀብላ የጌታዋን ስራ ሳያቆማት ከቶ እንቅፋት ማዘን ችሎ ሳይጎትታት በልጣ ገዝፋ ከሆነባት ችግር ጣጣ አዲስ ቀኗን ነገን መርጣ ሕይወት ልትኖር አመስግና እዋት እስኪ ፈገግ ስትል ይችን ጀግና ደስ ማለቱ ጥንካሬሽ ማስቀናቱ ሙሉ ሆኖ ያማርራል የኔ አይነቱ የሕይወትን ፈተና ገዝፏቸው ማለፉ እልፍ ሰዎች ናቸው በጧቱ የጠፉ ያላቸውን ሳይሆን ያጡትን በመቁጠር ኑሮ የሚገፉ ሁሌ በማማረር ከደስታ ተኳርፈው ከሳቅ የተጣሉ እልፍ ደካማዎች በየቦታው አሉ አንቺ ግን አሁንም ከፊትሽ ላይ ያለ ፈገግታና ሳቁ የእውነት ጀግናነሽ የከበርሽን ድንቁ። እጅግ በጣም የሚገርመው ነገር እቺ ልጅን እያደነቁ ያሉት ሙስሊሞች ብቻ አይደሉም። የእሷን ጥንካሬ እያደነቁ ያሉት ከሙስሊሙም ውጭ ያሉ ሰዎች እንደዚህ እየገጠሙላት እየዘመሩላት ነው። መርሐበም ብል ጀሚዕ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይጣ፣ ሁሉ መልካም ይጣ፣ ሁሉ ፒስ ይጣ። ሰላም ነን አልሐምዱሊላህ። ምን ይባላል መሰላችሁ አንዳንድ ሴቶች ማግባት ያለባቸው ምራቃቸውን ዋጥ ያደረጉ ወንዶችን ነው። እንደነዚያ አይነት ሰዎች ናቸው ለሴቶች በብዛት የሚመከረው ሲባል ሰምታችኋል። እስኪ ውሃ ጠጡኝ። አዎ፣ በቃ አስቸጋሪ ነው። አንተም ብያልከ ስለሆነ አንዳንዶቹ ደግሞ ማግባት አለባቸው ግዴታ ነው። በቃ አንተ እስካሁን ቁጭ ብለሃል። አንተ እስካሁን እየተያየን ነው። እኔ እናንተ እኔ እናንተ እንደዚህ እየተያየን በመሃል አይዞህ በቃ አታልቅስ አታልቅስ። ለአንተ ያለውን አላህ አስቀምጦልሃል። ለአንተ ያለውን እንጀራ ቢሸጥ እንኳን በእንግድነት ሂደት ትበላለህ የሚባለው። አይዞህ በቃ አላህ ለአንተ ያለው ነገር አለ። ይሄን ደንቆሮ መሀይም ሕይወት ጨዋታ ነው ብታሸንፍም ብትሸንፍም ትሞታለህ ህይወት ጨዋታ አይደለችም አፈሐሲብቱም አነማ ኸለቅናኩም አበሰን እኛ ዝም ብለን ለጫዋታ የፈጠርናችሁ ይመስላችኋል እንዴ ወአነኩም ኢለይና ላ ቱርጀዑን ወደ እኛ የማትመለሱ ይመስላችኋል እኔ ይላል ወደ እሱ እንመለሳለን ስንመለስ ግን ለሰራናት ነገር እያንዳንዱ ነገር እንጠየቃለን ማለት ነው ኢነ ነፍሰ ለአማረቱም ብሱ ነፍስ በሰራችው ነገር ትጠየቃለችና ይህን ስትራቴጂን አንተ አቁም፣ እንደዚህ ብለህ ለህዝብ አትግለጽ። ሁላችንም የተፈጠርንበት አላማ አለን። ሙስሊም እንዳለ ይህ መርሳት የለበትም። ይህን ቪዲዮ 15 15 ጊዜ ኮፒ ሊንክ ያደርጋችሁ ለሁሉም አድርሱ። አዎ፣ እንግዲህ ችግሩ በዚህ ሚዲያ ላይ ስናወራ እንግዲህ ብዙ ስህተቶች አይጠፉም። ከግራ ከቀኛችንን እየተመለከትን ማውራት። በብዛት ደግሞ ሰዎች ምን ያደርጋሉ፣ ሰዎች የሚወዱትን ነገር ለማውራት ይሞክራሉ። እንደነዚህ አይነት ነገሮች ላይ ጠንቀቅ ማለት መቻል አለበት። ባሌ ቬሎ ልብሽ ሲያይ ካላለቀሰ ወደ አባቴ ቤት ነው የምመለሰው። ማልቀስ አለበት። ሴቶቹ እያስለቀሳችሁ? ቬሎሽ ከፈን ነው እንዴ? እኔ ስንት ሞት ነው ቆይ፣ እኔ የምሞተው ስንት ሞት ነው እኔ ጋር የገጠመ

ወንዶች እናንተ እረፉ። እውነት እረፉ። ወንዶች እናንተ በደንብ ማረፍ አለባችሁ። ቅጠልና ሚስቶቻችሁ ማነጻጽርና ቅጠልና ሚስቶቻችሁ ማወዳደር የለባችሁ። ምንሆናችሁ ሆናችሁ። እናንተ አይ ለነገሩ እኮ ነው። እናንተ ትንሽ እንትን ማለት አለባችሁ እንጂ ምንድን። ተው እንጂ ተው፣ ተው፣ ተው። ወይ ደግሞ እንደዛ ካልሆነ ደግሞ እንደነዚህ አይነት ሚስቶችም ማግባት ነው። ደግሞ አንዳንድ ሰዎች የኛ መቃ የሚያሳስባችሁ እኛ ጫት ግዝል ና ያለው ጋብዙ ና ያለው ምን ኮካ ውሃ ምንም እኮ ያላችሁ ነገር የለም። እንቃምበት የወገብቅ ማለት እንደዚህ በቃ አብራችሁ የምታምሩትን ማታ ቀን አብረ የምትቀማትን አይተ ማግባት ነው እንጂ ሌሎችን እንትን ማለት አይሆንም። አነጻጸር ከባድ ነው። በቃ ለጫት ብለህ መተዋ ሲጀመር ራሱ ከአንተ ጋር የሚመጣጠነ ነው። እንደዛ ነው እንጂ ነገሩ ተው እንጂ በሰው የወ ሙስሊም መሆን እስር ቤት ነው። ጌንግስተር ሙስሊም መሆን የስነ መግባር ቦታ የጋጠው ጥነ ቦታ አይደለም እስር ቤት ነር ወይ ማሎንግ ስነ መግባር ለሌለው ሰው እስር ቤት ነው። መሆን የሚፈልገው መጨፈር፣ መዘነግ፣ መዝላላግ፣ መገላለቅ ምን ከሆነ ሌላ ያጨረሰው ያለም የሰጠችው ስጦታ ብዙ ካለው ለዛ ለስጦታ መኖር ስላለበት ይሄኛው እስር ቤት አቤስ። ግን ለመኖር ለሚፈልግ ህይወቱ ደግሞ የስነ ምግባር ቦታ ስነ ምግባር፣ ስነ ስርዓት ያለበት ህይወት ነው እና እስር ቤት አይደለም እና በጣም ስነ ምግባር ዘኔ ደግሞ በጣም ደስ የሚለኝ ህይወት ነው ያገኘሁት። እና አልሐምዱሊላህ እስር ቤት አልሆነም። የሚፈልግ የሆነ ፈቅጅ መርጬ እንገለሩት ያለው

እጅግ በጣም የሚገርመው ነገር እንግዲህ አዲስ ዓለም ቀን በቀን እያስገረመችን ነው፣ እያስደመመችን ነው። ትላልቅ ዳያዎች ቆይ የስራቸውን ይተው። አንቺም ዳዮንች እንዴት ነው ነገሩ? ቆይ እነሱ ይተው ዳ ማርገ ይተው እንዴ አንቺ ካልተቆጣጠርኳልሽውልሆንም ነገር ምንድን ነው እንጂ ወይ ጥሩ ተናገር፣ ወይ ዝም በል። የሰውን ልጅ እድሜ እስከ 150 ዓመት ድረስ የሚያረዝም ኪኒን በቻይና ተመረተ። መድኃኒቱ በአይጦች ላይ ተሞክሮ ውጤታማ መሆኑ ተረጋግጧል። አር ዩ ሲሪየስ ራይት ናው። እሱን እየተጠቀማችሁ ዘላለም አለማችሁ መኖር ማለት ነው። በቃ በአጭሩ አሁን ያለው መጅሊስ ለሁለት መሰንጠቅ ካለበት ሱፍያው እስከዛሬ የገነባው ተቋም ነውእና የራሴ ድርሻ አለኝ የራሴ መስጅዶች አሉኝ አሁን ዋቢያዎች ከሚያስተዳድሩት መጅሊስ የራሴ ላገኘው የሚገባ ጥቅም አለ ብሎ መነሳት ይኖርበታል። ሶ ይሄም ሲሄድ እንግዲህ ቀላል አይደለም፣ ብዙ መስዋዕትነቶች ይጠይቃሉ። ስለዚህ ሁለተኛ መጅሊስ መቋቋሙ አስፈላጊ ከሆነና ከተቋቋመ መሆን ያለበት እንዴት ነው? የራሱ የህግ ሰዎችን በጣም ጠንካራ የህግ ሰዎችን አቋቁሞ፣ አሁን ያለው መጅሊስ ሙሉ ለሙሉ አስረክበን እንደ አዲስ ዜሮ ከዜሮ እንነሳለን ሳይሆን እንግዲህ ለስንት ዓመት ከደርግ ጊዜ ጀምሮ እስካሁን ድረስ የተለፋበት ተቋም ነውና፣ ተቋሙ መሰንጠቅ አለበት። ወሃብያዎች የገነቡትን ንብረት ራሳቸው ይወስዳሉ። የገነቧቸውን መስጊዶች ራሳቸው ይወስዳሉ። ኦኬ፣ ያው ችግር ስለሚፈጠር ማለት ነው። ሱፍያው ያለማውን ሱፊያው የገነባውን መስጊድ ሱፍያ የገነባውን ተቋም ደግሞ እራሱ ሁለተኛው መጅሊስ ማስጠበቅ፣ የራሱ ማድረግ መቻል አለበት። ይሄ ከሆነ ሁለተኛ መጅሊስ በጣም ያስፈልገናል። ጊዜም ከዚህ በላይ መሄድ የለበትም። ቶሎ መፈጸም አለበት። ይሄ ከሆነ ማለት ነው። ምንድነው የምታወራው ወንድም? የምናወራቸውን ነገሮች ግን ደግመን እናዳምጣለን። ስለምን መከፋፈል ነው እያወራክ ያለከው? ስለ አባት ንብረት አይደለም እኮ። የሆነ መሬት ነገር ኑሮ እዚያ እየተከፋፈልክ አይደለም። ከወንድሞች ጋር የምትከፋፈለው የቤተሰብ ንብረት አይደለም። ኢስላም ነው የዲን ነው። ስለ ዲን ላይ እንዴት ነው እንደዚህ አይነት ቃሎችን ማውራት የምንችለው? የምን መከፋፈል ነው? የምን እንደዚህ ማረግ አቂዳ ልዩነት ሊኖረን ይችላል ብዙ አይነት ነገሮች በመሀል ሊኖረን ይችላል ግን እንደዚህ አይነት ሰዎች ዲናችንን ለማስበላት የሚሯሯጡ አይነት ሰዎች ናቸው ሲጀመር ደግሞ እንደነዚህ አይነት ትላልቅ ወሬዎች እናንተን አይመለከትም። ትላልቅ አሊሞች አሉ ትላልቅ ዳዒዎች አሉ ትላልቅ የሆኑ ምሁራን አሉ እነዛ ናቸው ስለእንደዚህ አይነት ነገር ማውራት ያለባቸው አንተ ምኑን አውቀ ነው ትላንት አድገ በስሜታዊነት የምናወራቸው ነገሮች ተው ይሄ ኢጎ አይደለም በኢጎ የሚወራ ነገር አይደለም እንደነዚህ አይነት ነገሮች ሴንሲቲቭ ናቸው ጠንቀቅ ማለት መቻል አለ ይሄ ስለ ዲን ነው እያወራን ያለ ነው በነገራችን ላይ ከአርባ ዓመት በታች ሀገር ማስተዳደር አይችሉም የሚባለው ለዚህ ነው። ብዙ ጊዜ በስሜታቸው ነው እንጂ የሚሄዱት ያ ነገር ትክክል አይደለም የሚሉን አያመዛዝም። ዶክተር ዛክር እጅግ በጣም የሚገርም ንግግር የሆነ ጊዜ ተናግሯል። እሱ ከተናገረው ንግግር ውስጥ እጅግ በጣም የሚገርም ንግግር ከሰማው ውስጥ ከክርስቲያንና እምነት ከሌላቸው ሰዎች ውስጥ የትኞቹ ናቸው የበለጠ ወደ እስልምና ለማቅረብ የሚመች ወደ እስልምና ለማምጣት የሚመች ተብሎ ተጠይቆ ነበር። እጅግ በጣም የሚገርም ምላሽ እዛ ጋር መልሶ ነበር ለእኔ የሚመቹት እነዛ አቴስቶች ናቸው ወይም ደግሞ ሃይማኖት አልባ ሰዎችን ነው ወደዚህ ወደ እስልምና ለማምጣት ቀለል የሚለኝ ብሎ ተናግረዋል። ዶክተር ዛከር እንዴት እንደዚህ ሊል ቻለ ተብሎ እጅግ በጣም ብዙዎቹ ደንግጠው ነበር። እነዛ ሃይማኖት የለም ረሱል ነቢይ የምትሉት ነገር፣ አላህ ሱብሃነሁ ወተዓላ የምትሉት ነገር ምንም ነገር የለም ብሎ አምኗል። አንዴ እነዛን ሰዎች ወደ ዲን ማቅረብ እጅግ በጣም ከባድ ነው። ሲቀጥል ደግሞ እነዚህ ደግሞ የሆነ አካል አለ ብሎ እያመኑ ስለሆነ ትክክለኛውን አካል ደግሞ ማሳየት ቀለል ሊል ይችላል። እሱ ግን የመለሰው መልስ እጅግ በጣም አስገራሚ ነው። ሃይማኖት የሌላቸው ሰዎች ግማሽ ሙስሊም ናቸው። ሕዝቡ ደነገጠ። እነዛ ኤቲስት የሚባሉ ሰዎች እንዴት ነው ግማሽ ሙስሊም የሚሆኑት? እሱም ምላሹን ቀጠለ። እነሱ አሽሃዱ አን ላ ኢላሃ ኢለላህ ፈጣሪ ምንም ነገር የለም ከዛስ ኢለላህ የሚለው ይቀጥላል፣ ከአላህ በስተቀር የሚለው ይቀጥላል። እስከዛ ድረስ አምነውልኛል። እነዚህ ሶስቱን አካላት አምነውልኛል። አሁን የቀረው ምን? አንዷ ፓርት ብቻ ስለሆነች ያቺን ለማሳመን አልቸገርም አለ። ግማሹ መንገድ ለራሳቸው ተጉዘው መጥተውልኛል። አሁን ደግሞ ግማሿ ብቻ ስለምትቀረኝ ኢለላህ ለምትለ ብቻ እለፋለሁ አለ። ለነዛ ሰዎች ደግሞ አሽሀዱ ራሱ ከእንደገና ሲዣቸው አላ ኢላ ኢለላህ የሚለውን ደግሞ ለብቻ ገና ስለማስይዛቸው የነሱ ይገባል። ተገብዷል ብሎ እጅግ በጣም አስገራሚ ንግግር መልሰዋል። ይህን ነገር ደግሞ የተናገርኩት አንድ ወንድማችን ከክርስትና ወጥቶ እኔ ኤቲስት መሆን እፈልጋለሁ ብሎ ተናግሮ ነበር። ከዚህ በፊት ሃይማኖት የለም ሃይማኖት እንደዚህ እንደዚህ ነው ብሎ ይናገራል። እስቲ ባጭሩ ስሙት። አዎ ሃይማኖት ባህል ነው፣ ካልቸር እኮ ነው። ከእግዚአብሔር የጀመረ ስርዓት አይደለም። ከእግዚአብሔር የጀመረ ስርዓት ቢሆን በሁሉ ይኖራል እኮ ሁሉም አንድ አይነት ነው ሊኖረው የሚችለው ግን፣ ሰዎች በየራሳቸው አመለካከት፣ በየራሳቸው ሀሳብ፣ በየራሳቸው እውቀት ከእግዚአብሔር ጋር የሚያገናኘ ብለው የፈጠሩት ነገር አለ። አሁን ትልቁ ችግር እኮ ሃይማኖት በሙሉ የጋራ ሰይጣን አላቸው፣ የጋራ አምላክ አባት የላቸውም። መሆን የነበረበት እኮ የጋራ አምላክ አባት ነበር መኖር ያለበት። በሰይጣን ይስማሙና በእውነተኛው አምላክ አባት አይስማሙ። ለምን? የራሳቸው መንገድ ነው ትክክል ብለው ስለሚቆጥሩ እንጂ ሃይማኖት ባህል ነው። እሺ ሃይማኖት ባህል ነው ብሎ ብዙ ነገሮችን ለማውራት እየሞከረው ነው። ይሄም ቪዲዮ የለቀቀው እጅግ በጣም ቆይቷል። ከሶስት ከአራት ወር በፊት ሊሆን ይችላል ይሄ ቪዲዮ። ከዛ በኋላ ግን ዛሬ ከአምስት ሰዓት በፊት እንዲህ ብሎ ተጻፈለት። እውን አንድ ሰው ከእስልምና ሲለቅ የጊዜ ገደብ ሶስት ቀን ተሰጥቶ ካልተመለሰ ይገደላልም? ይሄ ውሸት ነው እያለው ነው እጅግ በጣም አስገራሚ ንግግር ደግሞ ለዚህ ልጅ መልሶለታል። እኔ እኮ እንዴት ብለን በቃ በግድ ልታስገቡኝ ነው? እኔ እንደዚህ አይነት ምልልሱን አልፈለግኩትም ነበር። አንድ ሰው ከእስልምና ሲለቅ የጊዜ ገደብ ሶስት ቀን ተሰጥቶት ካልተመለሰ አይገደልም፣ ይሄ ውሸት ነው ብሎ ጠይቅ። አንዱ እንግዲህ አሁን ምናለ መሰለ መልእክቱን ለምን ዓላማን የምንጠቀምበት እኮ ነው። ልጁም ክፉ ልጅ ስለሆነ እርስ በርስ ፍጅት ስለሚጠቀምበት ነው። እስልምና ጥቂት ሰዎች በነበሩ ጊዜ ያኔ ጅሃድ ነበረ፣ ይዋጉ ነበረ። ከመካከሏቸው ያሉት ወንድሞች ደግሞ እየካዱ መረጃ እየሰጡ ሙስሊሞችን ያስገድሉ ነበር። እነዛን ሰዎች ነው ተጋደሏቸው የተባለው። ማስጠንቀቂያም ሲስጡ ምንም የሚምከሩም ግሳጽ የሚያርጉባቸው በዛን ጊዜ በዛን ሰዓት ለዛን ዘመን የነበረ መልእክት እንጂ ክርስትናን አስወግድ የሚል ነገር የለም። አሁን ይሄ እኮ ማንኛውም ሰው ነው በጋራ አብረው እየተዋጉ ለዛ ጃሃድ ላይ ናቸው እንግዲህ ያሉት። ለዛ ነገር ላይ እየተዋጉ እየተጋደሉ ከመካከላቸው ግን እየሾለኩ እየሄዱ መረጃ የሚሰጡ ሰዎች አሉ። እነዛ ሰዎች እኮ ግዴታ መሳሪያ ይዞ ሚስጥራቸውን ይሰጣሉ፣ ያስገድሏቸዋል፣ ይጠቁማሉ፣ ብዙ ነገር ያደርጋሉ። ጥቂቶች ስለነበሩ እነዛ ለነዛ ሰዎች የተላለፈ መልእክት ነው እንጂ እስልምና ኮ ከሩቅ ዘመድህ ጎረቤት ከጎረቤት ያለው ክርስቲያን ሐቅ አለብህ ይላሉ። አንተ በልተ ጠጥተህ ከጎን ያለው ክርስቲያን ወንድም ካልበላ ካልጠጣ ችግር ነው ነው ነውር ነው ብለው እኮ ነው የሚቆጥሩት። የለም እኛ ልኖርንም እንደዚ አይነት ነገር የለም። ግን ልጁ ለራሱ አላማ እያነሳ ስለሚጠቀመው ለእርስ በርስ ፍጅት ነው። እነሱ የሚፈልጉት እርስ በርስ እንድንጨራረስ ነው። ለምን የተጠየቀውን ቀጥታ ጀሃድን ለምን ለምን እንደሚጠቀሙት መልስ አልሰጥም አልመለሰም። ያያዘ ልደታን ይቅርታ ለምን ጠየቀ ብሎ ነው የተቆጣው። ለዛ መልስ አልመለሰም። የሆነች የኔን ሙሉ ቪዲዮን ቆርጦ ነው አውጥቶ ሃሳቡን ማስተላለፍ የፈለገው። ስለዚህ በዛ በጦርነት ወቅት በነበሩበት ሰዓት ከመካከላቸው እስልምናን እየካዱ ማለት ነው ከዓላማቸው እየወጡ እየጠቆሙ የሚያስገድሏቸውን ሰዎች ነው እነዛን ሰዎች ተጋደሏቸው የተባለው። ክርስቲያን ጋር ምናምን እንኳ የሚገናኝ ነገር የለውም። ወጥተውም አርፎ ቢቀመጡ ቆንጆ እየጠቆሙ ያስገድሏቸዋል። ለዛን ዘመን ለዛን ጊዜ የተነገረ ነገር ነ እኛ ለብዙ ዓመት እኮ አንድ ሺህ አራት መቶ ሰላሳ ሁለት ዓመት እኮ አብረን ኖር አንድ ሺህ አራት መቶ ሰላሳ ሁለት ዓመት እኮ አብረው ኖር ከየት የመጣ ነገር ነው? አሁን ያለው እኮ ጊዜያዊ ድርጊት የአንድ ሺህ ምናምን ቆይታችንን እኮ አይገልጽም። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶና እስልምና አንድ ሺህ ምናምን ዓመት አብረው ኖሩ እና አንዳንድ የሚወራው ነገር አንዳንድ ከተሞች አሉ። አሁን ወደ ጎጃም መስመር ስትሄዱ እሱን እኮ ማውራት ስለማልፈልግ ነው። ወደ ሌላ ላሊበላ፣ ወደ ትግራይ ክልል ማክሱም ስትሄዱ ታውቃላችሁ ያለውን ነገር ምንም አላረጉም። በሰላማዊ መንገድ ነው እየጠየቀ ያሉት እና የለም። በእስልምና ፕሪንስፕል ክርስቲያን ግደል የሚል መጨራሽ የለም በጭራሽ ማለት ነው። እና ይሄ ሃይማኖትንም እንደው እኮ በግድ ማሳመን የሚባል ነገር የለም። ካልሰለምክ ብሎ የለም፣ የሌለ ነገር ነው። እነዛ አንዳንድ ቀባጣሪዎች የምታቀርባቸው ሰዎች የፎይ አይነት ባለጌዎች እንጂ የእነዚህ ወንድሞቻችን ትምህርት አይደለም። እና ረጋ ብላችሁ ምንድን ነው የሚፈልጉት እነዚህ ሰዎች ከኛ እንደዚህ፣ በዚህ በዚህ አነካክሰው አገሪቱ ምን እንድትሆን ነው የምትፈልጉት? ማሰብ አለባችሁ። የራሳችንን ሰላም ራሳችን የምንጠብቀው ይሄ የርኩስ ሀሳብ ነው። መልካም ቀን። በጣም የሚገርማችሁ ነገር ይሄ ልጅ ክርስቲያን ነው። ክርስቲያን ሆኖ ነው እንደዚህ እያወራ ያለው። በኮመንት ስር አንዷ ደግሞ እንዲህ ብላ ትጽፍለታለች፣ አቡ ብትሰልም እንዴት ደስ ባለኝ ትለዋለች። እሱም ደግሞ ይሄንን ኮመንት ሪፕላይ አድርጎ አላውቅም ግን መንገድ ላይ ነኝ ብዬ አምናለሁ። እስካሁን እርግጠኛ አልሆነም ብዙ ነገሮች ይህንን ልጅ ይዘውታል ማለት ነው። በነገራችን ላይ ከሌላ እምነት ወደ እስልምና ስትመጡ ብዙ ነገሮችን ታጣላችሁ። ቤተሰባችሁን ታጣላችሁ፣ አብሮ አደግ ጓደኛችሁን ታጣላችሁ፣ ማህበረሰባችሁን ከዚህ በፊት የምትተዋወቁትን ብዙ አይነት ሰዎች እናንተን በጥላቻ አይን እናንተ ስለሚመለከቱ ብዙ ሰዎችን ልታጡ ስለሚችሉ ይሄ ልጅ ደግሞ በጣም የሚገርመው ነገር ልጅ አለው ቤተሰብ አለው። እነዛን ነገሮች ከጣለ ብዙ ችግሮች ሊያጋጥሙ ስለሚችሉ በብዙ አንግል አይቶ ነው እንግዲህ የሚወስነው ያ ስለሆነ ይህንን የሚገልጽ ንግግር በኮመንት ስር ስለጻፈ እጅግ በጣም አስገርሞኛል። ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካት አለው ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው። እኛ ደግሞ በቁጥራችን እየቀነሰ እያነስን እያነስን አንድ ሙስሊም የሆነ ሰው ሲሰግድ ሱቁ ውስጥ ገብተህ የፈለግከውን ዕቃ እቃ ብትወስድ ስልኩን አንስተህ ብትሮጥ የፈለግከውን ብር አንስተ ብትሄድ፣ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው። በእምነቱ አይደራደር። ለምን የፈለግከውን ነገር አትወስድም? እሱ ደንታው አይደል ከአምላኩ ጋር። እኛስ? አንተስ? የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞረን እናያለን፣ ያለ ሌባ እንዳይወስድብን። ግን ቤተ ክርስቲያን ውስጥ ነው፣ ክላላ ኢየሱስ እየተባለ ስልክህን አንስተ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኑ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ። አንገት ላይ ክራር አለ፣ ግን ዛሬ መፎይ ነው ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብልቻ ብለን ማውራት ምን ያደርጋል? ለማይጠቅም ነገር ለምን እንወሻሻለን። ግን መጀመሪያ ማለት ነው አልከገባህልኝ ነው የምጠይቅህ። ስለ እስልምና ታስተምረኛለህ ወይስ አታስተምረኛለህ? እርግጠኛ ምንድነው እምነትሽ እንዳትለኝ ምንድነው እምነትሽ እንዳትለኝ በቃ እኔ እንትን ውስጥ ነኝ እንትን ውስጥ ነኝ አይደለህም በቃ ሙስሊም እወዳለሁኝ ከፈለክ ሻዳ አሲዘኝ ከፈለክ ዝምብላ አስተምረኝ እንደፈለክ እሺ ስለ እስልምና ያው የሰማሽው ነገር ይኖራል ስለ እስልምና ሀይማኖት እዚያ ላይ ትንሽ አዎ ብዙ ነገር እስከ ዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተን ከከ አንተ መከታተል ከጀመር ጀምሮ የምሬን ነው መልክ ባልተፈጠር ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን የምለ ሰው ራስ ራሴ ወደ እንባይ ራሴ ይመጣል አይዶ ነው ለምን እንደሆነ ነው እንጃ አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ ወአሽሃዱ አንና አነ ሙሐመድን ሙሐመድን ረሱሉላ ረሱሉላ ማሻ አላህ አላሁ አክበር። ከዚህ በኋላ ሙስሊም ይመሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነቱ ነው። ነው ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መስክራለሁ። ሙሐመድም ደግሞ የእርሱ ነቢይና መለእክተኛ ናቸው ብዬ መስክራለሁማለት ነው ባጭሩ። አንድ ሰው በዚህ ምድር ላይ ሳለ የአምላክን አምላክነት ብቸኛነትን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው። ነብያቶች፣ የመጀመሪያ እጅግ በጣም አስደናቂ ነው። እነሱ ይሳደቡ፣ ለእኛ እናሰልማለን። አንዳንድ ፓስተሮች ደግሞ የሚያወሩት ነገር እኔ ግራ እየገባኝ ነው። ኢየሱስ ኳስ ያያል፣ ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራቸው የማንቸስተር ሲቲ ደጋፊ ነኝ ብለኝ ምን ማድረግ ይቻላል? የእውነት ማልቀስ አይሻልም ማልቀስ ይሻላል እንዴ? እውነትን ነው ምላችሁ። እንዴት ዋስታ ያለ ብዬ ጌታን ጠየቅኩት፣ ማስረጃ ሰጠኝ። መጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ በዛው የተጻፈ ቁጭ ብሏል። ኢዮብ ሀያ ስምንት ሀያ አራት ላይ ግባና አንብባ እኔ አያለሁ አለ በጣም ይገርማል ደግሞ እኔ ጠየቅኩት የማን ደጋፊ ነኝ የማን ደጋፊ ነኝ ብዬ ስጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ ማን ኢየሱስ ክርስቶስ የእውነት ነው ውሸት ከሆነ እግዚአብሔር እኔን ይግደለኝ ይኸው እች ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ የምሬ ነው የምላችሁ ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል በጣም ይገርመኛል ኢየሱስ ኳስ ያያል እሱ ብቻ አይደለም። ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብያ አያል ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። በጣም ተገረምኩ። እሱ ብቻ አይደለም እ ለምን የማንቸስተር ደጋፊ አልሆንኩም ብዬ ጠየቅኩት ባይዛ ያው እኔም ደረቅ ነኝና ጠይቃለሁ ሲቲ ደጋፊ ነኝ ስላለ አልተው ዓለም ላይ ብዙ የማንቸስተር ደጋፊ የአርሰናል ደጋፊ አለና ለምን የማንቸስተር ደጋፊ ወይ የአርሰናል ደጋፊ አሎንክም ብዬ ጠየቁት። እንደዚህ ያለኝ ኢየሱስ። የእውነት ነው ምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን ያሳድረኝ በሞት ያንሳ። የእውነት ነው ምላችሁ። የሲቲ ደጋፊ ነኝ አለ። ማንቸስተር እነሱ በማንቸስተር እነሱ የሰይጣን ቡድን ናቸው። ሰይጣን ነው የሚያመልኩት። አረማቸውን ተመልከታለህ እነሱ አረማ ላይ ያለው የሰይጣን ምልክት ነው። ሰይጣን በእነሱ ስም ይመለካል አለ። ሲቲ ይመቸኛል አለ። እነዚህ ነው ኖርማል ያለው ነው ምነግር የእውነትን ነው የምላቸው። እኔ ውሸት የሚያወራ ከሆነ እግዚአብሔር እቺን ቀን አያሳድር። ዛሬ ቀኗ ምንድን ነች? ዛሬ ይሁድ ነው፣ ይሁድ ነው ዛሬ። ዛሬ ጨዋታ አለ። የእውነትን ነው የምላቸው። ይህችን ቀን እግዚአብሔር አያሳድረኝ እኔን በሞት ያዝ። የሲቲ ደጋፊ ነኝ ብሎኛል። እኔ ኳስ ያለው ብሎኛል። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርገ ብዙ ሰዎች እየተሳደባቸው ነበረ። ና በቪዲዮ መጣለሁ ስላልኩ ነው በቪዲዮ የመጣሁት እና ስምንት ኢዮብ 28 24 ግቡ ግቡና አምቡ እሱ ብቻ አይደለሽ። በሌላ ቦታ ላይ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብብ ያለ እሱን ቦታ አሁን ጌታ ነግረው ሳይሆን እሱን ይነት ስላነበብኩ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ በኳስ የተነገረ የመጽሐፍ ቅዱስ ላይ የተጻፈ ቦታ አለ እና እሱ የምታቁ ሰዎች ካላችሁ እስኪ ኮመንት ላይ አስቀምጡልኝ። ግን ኢየሱስ ኳስ ያያል። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ዛሬ የሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ ያያለ ብሎኛል። ሼር አድርጋችሁ ለሲቲ ደጋፊዎች አድርሱልኝ። ጌታ እራሱ ነው የነገረኝ። የእውነቱ ነው ማለት ስለዚህ ኢየሱስ ኳስ ያያል። ማስረጃ ከመጻፍ ቅዱስ ካላችሁ እሆው፣ እሱ የነገረኝ ነው። ኢዮብ 28 24 ግቡና አንብቡ። ይነ ይመለከታሉ አያሉ ብሎኛል እና ምን ትላላችሁ? እናንተ የማን ደጋፊ ናቸው? እስኪ ያሳውቁ። እኔም ባይዘው የማንቸስተር ሲቲ ደጋፊ ነኝ። ባይዘው አሁን ኢየሱስ ሲቲ ደጋፊ ነኝ ስላለ ሳይሆን ከዚህ በፊት የማንቸስተር ሲቲ ደጋፊ ነኝ። ኢየሱስም የማንቸስተር ሲቲ ደጋፊ ነኝ አለ። ምክንያቱም ይህ ነገር የአርሰናልና የዩናይትድ ደጋፊ እንዳልሆነ በእነሱ ስም ሰይጣን ይመለካል። እነሱ በሰይጣን ስም ነው የሚሰሩት። ቀያይ ሰይጣኖች ተብሎ ነው የሚጠሩት አለ እንግዲህ። ስለዚህ ምርጫ እናንተ ነው። ስለዚህ እናንተ የማን ደጋፊ ናቸው?